ይህ አዋዜ የሰበር ነው። ፕሬዚደንት ዶናልድ ትራምፕ ምንም ነገር አያቆመኝም ሲሉ የሥልጣናቸውን የመጀመሪያ መቶ ቀናት አከበሩ። ትራምፕ በሚቺጋን ደጋፊዎቻቸው ፊት ባደረጉት ንግግር ሥልጣኔን ለመንጠቅ ሞክረዋል ያሏቸውንና ኮሚኒስት ስር ነቀል ግራ ኃይሎች ያሏቸውን ዳኞች ረፉ ሲሉ አስጠንቅቀዋል። ማንም አያቆመኝም ብለዋል። ፕሬዝደንቱ እንደ ምርጫ ዘመቻ ጊዜያቸውን በመሰለ የደጋፊዎቻቸው ሕዝባዊ ድጋፍ ፊት ከአሜሪካ የተባረሩ ቬንዙዌላውያን ስደተኞች በአስፈሪው የኤልሳልቫዶር ወህኒ ቤት ውስጥ ተካተው የሚያሳይ እጅግ አስፈሪ ቪዲዮ ለሕዝቡ ለቀዋል። በስክሪን የቬንዙዌላ ወህኒ ቤት ለሕይወት ደንታ የሌላቸው የደደሩና የተቧደኑ ወሮበሎች የነበሩ ነጭ ገላቸውን ከልጩ ራሳቸው እስከ ባታቸው ድረስ የደብተራ ጽሑፍ በመሰሉና የባብና የዘንዶ የጊንጥና የጃርት በመሳሰሉ ምስሎች ንቅሳት ያዥጎረጎሩ የባላ ጋራ ወሮ በል ቡድን አባላት ያሏቸውን ያረዱ፣ የወጉ፣ ሲል ያደረጉ፣ የዘረፉ፣ እየፈጁ ያፋጁ፣ የተፈሩ ነፍሰ በላዎች ለእነሱ ተብሎ ታቅዶና ተሰልቶ በተሠራ ከመሐል አገር የራቀ በብረት ገረገራዎች የተፈረገረገ በቴክኖሎጂ መቆጣጠሪያዎች የተሞላና ከነሱ በሮ በልነት በላቀ የሕግ ክንድ ተደቆሰው የተያዙ ሺምንተ ሺህ ፍርደኞች የሚገዙበት ወህኒ ቤት ነው። ያስፈራል። እዛ ውስጥ ነው የተላኩት ከአሜሪካ እየታደኑ ተይዘው ወደ ቬንዙዌላ እየተባረሩ ሕገወጥ ስደተኞች። ትራምፕ ይህን በሆሊውድ ሙዚቃ የታጀበ ቪዲዮ ለደጋፊዎቻቸው ሲያሳዩ ደጋፊዎቻቸው ጮቤ የረገጡ በሆታና በድልታ አቀለጡት። ትራምፕ ጥልቅ ለውጥ ለማምጣት ነው ያሉትን ስልጣናቸውን የአስተውሎት አብዮት ሲሉ ጠርተውታል። የትራምፕን ወደ ሥልጣን መምጣት ተከትሎ በድንበር በኩል ወደ አሜሪካ ለመግባት የሚርመሰመሱ ሕገ ወጦች ቁጥር ከዶፍ ወደ ጭልጭል ወርዷል። ትራምፕ በደጋፊዎቻቸው የድጋፍ ሆታ በሚዋጥ መግለጫቸው ምናያችሁና ገና መጀመራችን ነው ሲሉ አውጀዋል። በሚቺጋን የዲትሮት መዳረሻ የአሜሪካ የመኪና ማምረቻ ማዕከል ነች። አሜሪካ በቻይና የተነጠቀችውን የሚቆላባት የሚከካባት የሚፈጭባት የምርት መናኸሪያነቷን የኢንዱስትሪ መናኸሪያነቷን እመልሳለሁ ብለው የተነሱ መስፍን ናቸው። ለጀማው ሞቅ ባለ ድምፅ እንዳበሰሩት የመኪና አምራች ኩባንያዎች ሚድዌስተርን አሜሪካንን ዳግም ሊያጥለቀልቁ የመኪና ሞተር የሚያጓራበት የምርት ማዕከል ለማድረግ ወረፋ ይዘዋል ሲሉ አብስረዋል። የፌዴራል የመንግሥት መዋቅርን እንደገና በማዋቀር ሺህ ብንተ ሺህ ሠራተኞችን በማሰናበት ቢሊዮን ዶላሮችን ከበጀት ላይ በመቁረጥና ከቢሮክራሲ በማዳን ሕገወጥ የተባሉ ስደተኞችን ከያሉበት አድኖ በመያዝና በማሳፈር መላ ዓለምን ያካለለ የታሪፍ ጅራፍ በማጮኽ ምድርን የነቀነቀው እንደ ብዙዎች እምነት ያተረማመሰው የአንድ መቶ ቀናት የሥልጣናቸውን ፈጣን ባቡር ላይ የተሰጡ የሕዝብ አስተያየት መመዘኛ ውጤቶች ትራምፕ ሆይ ወድቀዋል የሚሉ ቢሆንም እሳቸው ግን እንደ ወትረው አልተቀበሉትም። ፌክ ብለዋቸዋል። ውሸት ማለታቸው ነው። ጋሎፕ በተባለው የሕዝብ አስተያየት መመዘኛ ተቋም መሠረት የፕሬዚደንት ዶናልድ ትራምፕ የመጀመሪያዎቹ መቶ ቀናት የሥልጣን ጊዜ ከሁለተኛው ዓለም ጦርነት ወዲህ ከግማሽ ሕዝብ በላይ ያልተወደደ በመሆን አሳፋሪ ታሪክ አስመዝግበዋል። 44 በመቶ ነው ያገኙት። ይሁንና የሪፐብሊካን ድምፅ ሰጪ ደጋፊዎቻቸው ዘንድ ግን ትራምፕ ድጋፋቸው አሁንም እንደ ጂብራልተር አለት የጸና ነው። የእነ ኦባማና ባይደን ዲሞክራቲክ ፓርቲ ብሔራዊ ኮሚቴ ባወጣው መግለጫ የትራምፕን መቶ ቀናት ሰውየውና አስተዳደራቸው እንደ ግንድ የተገነደሱበት ነው ብለዋል። ኑሮ ይብስኑ ጠግርሯል። የጡረታ ሕይወት የማይቻል ሆኗል። ትራምፕ አመጣሽ የኢኮኖሚ መቆርቆዝ ክፈቱልኝ እያለ ደጃፍ ላይ ቆሟል ብለዋል ትራምፕ የነጋሉፕን ውጤት ወዲያልኝ ወዲያ በማለት የራሳቸውን የሕዝብ አስተያየት መመዘኛ እዛው ፊት ለፊታቸው የታደሙ ደጋፊዎቻቸውን የድጋፍ እጆች በመቁጠር አከናውነዋል። የሀገሪቱ ደቡባዊ ድንበር በኩል የዛሬ ዓመት መጋቢት ወር ይርመሰመስ የነበረው የሕገወጥ ስደተኞች ቁጥር 140,000 እንደነበር ተጠቅሶ አሁን ግን ወደ 7000 ወርቷል። በመቶ ቀናቱ 65700 ስደተኞች ወደ የመጡበት ተጣርዘዋል። የአገሪቱ የኑሮ ውድነት ማሳያ እስክሪን ላይ ዋነኛ ማገናዘቢያ ሆና የቀረበችው እንቁላል ነች። ትራምፕ ዋጋዋ 87 በመቶ ጋሽቧል ሲሉ አውጀዋል። ይሁንና የራሳቸው መንግሥት ያወጣው አዲሱ የዋጋ ዝርዝር እንቁላል እንደ እንቁ በዋጋ ተቆንና መገኘቷን ያረዳል። ይሁን እንጂ በአጠቃላይ ከትራምፕ ወደ ሥልጣን መውጣት ጋር በጥቅሉ ሲታይ ኑሮ ውድነት የኤነርጂ ማለትም የነዳጅና የጋዝ የመሳሰሉ ዋጋዎችና የቤት ሽያጭ ሞርጌጅ ወርዷል። ሥራ አጥነት ግን በትንሹ ጨምሯል። የሸማቾች ገበያ አዘውታሪነት በራስ መተማመን ሟሿል። የቦንድ ገበያ በታሪፍ ግርፋት ሐኬት ውስጥ ወድቋል ይላሉ መረጃዎች። ኢሳያስ እንግዲህ ይሄን ይመስላል። ዶናልድ ትራምፕ ትናንትና መቶኛ ቀናቸውን የስልጣናቸውን በዚህ መንገድ እንደ ምርጫ ዘመቻቸው በመሰለ ደጋፊዎቻቸው በአንድ ትልቅ ማዕከል ላይ በታደሙበት ሁኔታ አክብረዋል። አንዳንድ በዜናው ላይ የጠቀስኩልህን ውጤቶች እየተጠቀሱ ጉዟችን ወደፊት ነው የሚል ነው። ይሄ የኢትዮጵያን አብዮት ያስታውሰኛል። ኢሳያስ በጣም የሚገርም ነው። እስካሁን ዶናልድ ትራምፕ በቁርጠኝነታቸው ላይ ነው ያሉት። አዎ እንደው ለመጨመር ያህል የአካሄዳቸው ይሄ አብዮታቸው በአንድ ወቅት በእኛ ፈጣን ነው ባቡሩ የሚል የወሎ ኪነት ታስታውስ እንደሆነ ፈጣን ነው ባቡሩ ባቡሩ የሚል እና የአንድ ወቅቱን ፈጣን ነው ባቡሩ የሚለውን ነው የሚያስታውሰውና፣ እዛ ዘፈን ላይ ብዙ ነገሮች አሉ። ከዛ ፈጣን ባቡር ላይ የሚንጠባጠበው አሉ። ይኸው ታሪኩን ታውቀዋለና፣ በዚህ አይነት ሁኔታ ላይ ነው የምትገኘው አሜሪካ። ዓለም የዶናልድ ትራምፕ ቁርጠኝነት እንዳለ ነው ያለው። ምክንያቱም እስካሁን ባለው ሁኔታ ከሀሳባቸው ነቅነቅ አላሉም። ይሁን እንጂ ለምሳሌ በሩሲያ እና በዩክሬን መካከል የነበረውን ጦርነት በሀያ አራት ሰዓት ከዛ በዘጠና ቀን አልተሳካላቸውም። አሁን ደግሞ በሌላ መልኩ ደግሞ ስንመለከተው አለም ላይ የነፃነት ቀን ብለው ካወጁበት ጊዜ ጀምሮ አሁን እስካለንበት ሰዓት ድረስ እያንዳንዱ ጊዜያቶች የቦንድ ሽያጭ እያሽቆለቆለ እንዲያውም አንዳንድ ቦታዎች ላይ እስከ አስራ ዘጠኝ ፐርሰንት ድረስ የወረደበት ሁኔታዎች አሉና። እንደዚህ አይነት ነገሮች ከፍተኛ ስጋት ውስጥ ባለሀብቶችን ጨምሯቸዋል። ይሄ ነገር እሳቸው እንደሚሉት በስኬት ሂደት ላይ ነው ያሉት ወይስ ጊዜ የሚፈታው ችግር ነው ተብሎ መገመት ይቻላል? የቦንድ ገበያው ታውኳል ማለት ቦንድ ከዚህ በፊት የነበረው ያው በአብዛኛው መንግስት ነው የሚሸጠው። ስለዚህ የመንግስቱን ቦንድ መግዛት እንደ አንድ ገንዘብህን በገበያ በዚህ በፋይናንሽል ገበያ ውስጥ ካለው ውጣ ውረድ ቅጽበታዊ ለውጦች በአንጻራዊነት በሴፍ በሆነ ሁኔታ በተረጋጋ ሁኔታ ይዘመቆየት የምትችልበት መንገድ ነው። ያ ግን አሁን በተወሰነ ደረጃ ከመንግስት በመንግስት ቦንድ ላይ ያለው ትምምን እየተሸረሸረ መምጣቱን የሚያመለክት አጠቃላይ አካሄድ እንዳለ ነው። ሌላው ግን ዶናልድ ትራምፕ በትናንቹ ንግግራቸው አንድ በጣም የገለጹትና መታለፍ የሌለበት ነገር ማስጠንቀቂያቸው ስርነቀል ኮሚኒስት ግራ ኃይሎች ሲሉ ነው የገለጿቸው ዳኞችን። አሁን ዶናልድ ትራምፕ ከየትኛውም የአሜሪካ መሪ የአሜሪካ ፕሬዚደንቶች ሁሉ ስልጣናቸውን ለማስፋት ቆርጠው የተነሱ ናቸው። ይህን ከማድረግ አኳያ እንደሚፈልጉት መጠን እንዳይራመዱ ባቡራቸው እንዳይገሰግስ ታኮ በመሆን እየታገላቸው የሚገኘው የሀገሪቱ ህግ ነው፣ ዳኞች ናቸው። ለምሳሌ ከመጀመሪያው ወቅት በአዋጅ ነው ሀገሪቱን መግዛት የሚፈልጉት ማለት ይቻላል። እስካሁን ድረስ በአዋጅ ካረጋገጡት ነገር አንዱ አሜሪካ ውስጥ የተወለደ አሜሪካዊ ዜግነት ያገኛል፣ አውቶማቲካሊ አሁን። ይህንን ለምሳሌ እሳቸው በፊርማቸው አንስተውታል። ነገር ግን በፍሳቸው በፊርማቸው ስላነሱት በፕሬዝደንታዊ ስልጣናቸው እንዲያነሱ ህገ መንግስቱ አይፈቅድም። በህገ መንግስቱ መብት ነው፣ ህገ መንግስቱ ውስጥ ያለ ነው። ስለዚህ አሁን ይህን የመሳሰሉ ጉዳይ በፍርድ ቤት ነው ያሉት እና ይህን ፕሬዚደንታዊ ውሳኔያቸውን ተቀባይ ለማድረግ እና ህገ መንግስቱን ለማለፍ የሚያቀርቧቸው ክርክሮች አሉ። እሳቸው ግን ዞሮ ዞሮ በፍርድ ቤት ነው። እንደዚሁም ይህን ህገ ወጥ ስደተኞችን ከየደብሩ፣ ከየሆስፒታሉ፣ ከያለበት ነው የሚይዙት። መንገድ ላይ አቁሞ በመጠየቁ ሁሉ ይዘዋል። ምንድነው? ትጠረዛለ። ይህንንም በተመለከተ በሚያስቡት ፍጥነትና ብዛት ለመሄድ አሁንም ፍርድ ቤቶች ጣልቃ ይገባሉ። ለምሳሌ ኬዞች አሉ። አንዱ ለምሳሌ ወደ ሆንዱራስ፣ ወደ ኤልሳልቫዶር ከተላኩት መካከል አንዱ አሜሪካዊ ዜጋ በስህተት ነው። አሁን ያንን ዜጋ ግን መልሶ ማምጣት አልተቻልም ዳኞች ወስነዋል። ዶናልድ ትራምፕ ግን እስካሁን አላስመጡትም ያን ሰውዬ እና እንደዚህ አይነት ትግሎች አሉ፣ አሁን በፍርድ ቤት እና በሳቸው አስተዳደር መካከል። እና ዓላማቸው የመንግስት ስልጣናቸውን የማፈርጠም አቋማቸው በጣም ከፍተኛ ነው። ምክንያቱም ፍርድ ቤቶች በብዙ ኬዞች ነው ተሞልተው ያሉት እና አንዱን ጉዳይ ሳይጨርሱት ሌላ ጉዳይ ስለሚጨምሩበት አንዳንድ ጊዜ የሚፈልጉትን የማግኘት ሁኔታ ሁሉ በተጨባጥ እየታየ ነው ዶናልድ ትራምፕ። ስለዚህም አሁን የመንግስት ዳኞችን እናንት ስርነቀል ኮሚኒስት ግራ ሀይሎች በማለት ነው የገለጿቸው እዚህ ላይ። ስለዚህ መንግስታቸውም አቅም አለው እንደ መንግስት እና ደግሞ ዳኞች ሕጉን የማስከበር ኃላፊነትና ተልዕኮ አላቸው። እና ጦርነቱ ምን እንደሚመስል ያሳያል፣ ይህ አነጋገራቸው። ስለዚህ ሌላው በጣም የሚገርም ከዚህ ጋር ማንሳት የምፈልገው አምነስቲ ኢንተርናሽናል ያወጣው መግለጫ ነው። ከዶናልድ ትራምፕ ወደ ስልጣን መምጣት ጋር በመላው ዓለም የሰው ልጅ መብቶች ተረግጠዋል፣ ዜጎች ያለ ፍርድ ይታሰራሉ ይገረፋሉ፣ በጥይት ማደባባይ ይመታሉ ይላል። ከዚህ ቀደም የዚህ የሰባዊ መብት ጥበቃ የግለሰቦች ነፃነት ዋስትና ሰጪ የነበሩ ተቋማት አሁን ስራቸው ብል እንደበላው ምንድን ነው ይባለው እየሆኑ ነው ይላል ራሱ አምነስቲ ኢንተርናሽናል ራሱ አምነስቲ ኢንተርናሽናል። አቅሙና ተቀባይነቱ በዛው መጠን እየጋሸበ ነው። ከዶናልድ ትራምፕ ወደ ስልጣን መምጣት በኋላ አምባገነናዊ ስርዓቶች ፈርጥመዋል ይላል። እና በአጠቃላይ ዶናልድ ትራምፕ በመለ ዓለም የተከሰቱ አውሎ ንፋስ ሆነዋል። እና ዳኞችንም ይህንን አውሎ ንፋስ አቆማለሁ ብትሉ ራሳችሁ ተጠራርጋችሁ ገደል ትገባላችሁ የሚል ነው ትናንትና እያስተላለፉት መልእክት። ገና ተጀመረ እንጂ ምኑን አያችሁና በማለት ነው የተናገሩት። እና ባቡሩ ፈጣን ስለሆነ ቀበቶን አጥብቆ መቀመጡ ነው የሚሻለው የሚል መልእክት ነው ትናንትና ያስተላለፉት። እንደሰማኸው የህዝብ አስተያየት መመዘኛ ፈጣን ባቡር ፈጀን የሚል ነው። ከሁለተኛ ዓለም ጦርነት በኋላ በሳቸው መጠን ከ50 በመቶ የሚሆን እንደውም የሳቸው ከህዝቡ አጠቃላይ ድምፅ ከግማሽ በታች ያገኙት በታሪክ ለመጀመሪያ ጊዜ ማለት ነው። ይሄ አልበገራቸውም፣ ቁም ነገር አልሰጡትም፣ ፌክ ነው ያሉት። እንደሰማኸው ፊት ለፊታቸው ያለውን የደጋፊዎቻቸውን እጅ ቆጥረው ምን ያህል ተወዱኛላችሁ ብለው ይሄ ነው የህዝብ አስተያየት ብለዋል። ስለዚህ በእውነት አሜሪካ ታላቅ ሂደት ላይ ነች፣ ለበጎይ ለክፉ ታሪክም ያሳየን ነው። አለም አንድ ጥያቄ ልጠይቀ ፕሬዚዳንት ዶናልድ ትራምፕ ህገ መንግስት ላይ ያለውን ነገር መጻረር ይችላሉ? ይህ እንደ ወንጀል አያስጠይቅም ወይ? ህገ መንግስት ሀገሪቱ የተስማማችበት የህግ የህግ መተዳደሪያ ነው ወይም የህጎች ሁሉ ምንጭ ነው። ህገ መንግስት በራሱ አሰራር እየተተረጎመ ይሰራል። አንደኛ እንግዲህ ብዙ ጨዋታዎች የሚኖሩት የህገ መንግስት አተረጓጎም ላይ መሪዎች ሚና ሊጫወቱ ይችላሉ፣ የፖለቲካ ኃይሎች። ሁለተኛ ህገ መንግስት ደግሞ በአግባብ ባለው በህገ መንግስቱ በተረጋገጠ መንገድ ይሻሻላል፣ ይለወጣል። ህገ መንግስት በዛ መንገድ ነው የሚታየው። ነገር ግን እነዚህ ህገ መንግስታዊ ለውጦች ባልተደረጉበት ሁኔታ ውስጥ ዶናልድ ትራምፕ ህገ መንግስቱን እንዴት ሊጋፉ ይችላሉ የሚለው ያተረጓጎም ጉዳይ ነው። ለምሳሌ አሁን ስደተኞቹን ለማባረር ወደ ኋላ ሄደው ሌሎች ከመቶ ዓመት በፊት ጥቅም ላይ እየዋሉ የአደጋ ሁኔታን በአደጋ ሁኔታ ውስጥ ሀገሪቱ መውሰድ ትችላለች፣ ወይም ደግሞ የሀገሪቱ መሪ መውሰድ ይችላል ተብለው የተቀመጡ አስቸኳይ ጊዜ ደንቦችን፣ ህጎችን፣ አሰራሮችን በማንሳት በመቀስቀስ አሁን ላለው ዓላማቸው በመጠቀም ሂደት ላይ ናቸው። በዝርዝር አንድ ቀን ልንሄድበት እንችላለን። ሁለተኛ ለምሳሌ ጉዳዮቹ ህገ መንግስታዊ ናቸው አይደለም፣ የሚለውን ማየት ያለበት ፍርድ ቤት ነው። ዳኝነት ይሰጣል፣ ከፌዴራል እስከ ሱፐር እስከ ከፍተኛው ፍርድ ቤት። ከፍተኛው ፍርድ ቤት ውስጥ ደግሞ የከፍተኛ ፍርድ ቤት ዳኞች አሰያየም ደግሞ የራሱ ፖለቲካ አሉ አሁን። ስለዚህ በነዚህና በመሳሰሉ የተወሳሰቡ ሁኔታዎች ውስጥ ትንሽ ትንሽ እየሸረፉ ነው ማለት ይችላሉ ህገ መንግስቱን።